አይንሽ ነጭ ነገር የለውም እንዴ? ሙሉ ጥቁር እንዲህ አርጌላረ። አይ አሁን ይታያልሽ። ሄለን ደህና፣ እንዴት ነው አለን? የት ነው የምትኖሪው? እዚሁ አዲስ አበባ። አላገባሽም? አሉለሽም ረማናቅም ቁረኛም የለሽም? የለኝም። ሄለን ስንት አመትሽ ነው? ሀያ ስድስት እሺ። ሄለን እኔ ለእኔ ጋር ለመግባት ምን አነሳሳሽ? በጣም ደስ ትለኛለህ። ደስ አለሽ? ተጣማሽ እስር ቤት ነበርሽ? በጣም አስመሰለብኝ። ደግሞ ደስ ስት ደስ ያለሽ አዲስ አበባ የተሰፈር ነሽ። እዚህ ወደ ደንበል አካባቢ ከጓደኛሽ ጋር ነው ምትኖሪ። ቤተክራይታችሁ ሴተ ላጤዎች ከበዛችሁ በኋላ ከሆነ የሀገራችን ሴቶች ስርዓት ያጡት ሴት ልጅ ባይዘቦች ብቻ እንድትኖር ያልመክርን ሴት ልጅ ብቻ መኖር የለባትም። ለአቅም አዳሚ ስትደርስ ስደርስ ከቤተሰብ ጋር ልክ አቅም አዳሚ ስደርስ 18 19 ስደርስ ውልፍ ክልፍ ሳትል የሆነ ሰው መቱ ማግባት አለቅ እንጂ የተወሰነ አንድ ዓመት ምናምን ሸሌ ነው የሚያደርገው። የሴተ ላጤ ላይፍ ሸሌ ነው መት የምሪ ነው ምልሽ። ለምንድን ነው ታውቂያለሽ? አባታችሁ በቁጣ በምናምን ያሳድጋችኋል። ልክ 18 ሲሞላችሁ የራሳችሁን ስትከራዩ ነፃነት ይሰማችኋል። የሌለ ነፃነት ይሰማችኋል። ትወጣላችሁ፣ ትጠጣላችሁ። ከዛም በኋላ የፈለጋችሁትን ታረጋላችሁ በፈለጋችሁ ሰዓት ታረጋላችሁ ወንድ ልጅ እርግጥ ወሲብ ለማድረግ በጣም ስሜታዊ ነው ወንድ ልጅ ባገኘው ነገር ነው የሚቆመበት እና እንደሱ እሱ አይነት ወንድ ያገኛችኋል ልክ ያስገባችኋል ሴት ልጅ ደግሞ አንዴ ከጀመረች ከወንድ የባሰች ነው የሚሆ አንዴ አትጀምር እንጂ ሴት ልጅ ከወንድ ጋር መተኛት ከጀመረች በኋላ ህሊና መውቀስ የለ ምን መውቀስ የለ ካገኘችው ጋር ነው የምትቀደመው ስለዚህ ሴተላጤ ሲበዛ ምናምን ሀገራችን በጣም በቀንድ ሴቶች ውርጋጥ ይሆኑት ግን ያው ሁሉም ሁሉም እንደዛ ነው። ሁሉም ሴት እንደዛ ነው። ያው ኃላፊነት የሚሰማቸው ሴቶች አሉ። አንዳንድ ሴት አሉ ኃላፊነት የሚሰማቸው አሉ። ግን አሁን ለምሳሌ ሄለንዬ የእኔ ቆንጆ ከሰው ጋር ተሚተሻታቲ ሁሉ ኃላፊነት አይሰማም ምናምን ይባላል እንጂ መተኛኘቱ በዛ። ስለዚህ እሱ እንዳይበዛእሱ በጊዜ መሰብሰቡ ጥሩ ነው ነው እሱ እንዳይበዛ። ሴት ልጅ እስከ አስራ ስምንት ዓመት ቤተሰባው ጋር ቆይታ ከዛም በኋላ ማግባት ቶሎ ከዛንስ እድሜ ልኳን ነው ከሱ ጋር የምትኖረው። አሁን ግን አንቺ አሁን ብታገቢ ታማርጫለሽ። አሁን እኔ ጋ ብተኝ መሆነ ቃው ትንሽ ነው ትልቅ ነው ጎበዝ ነው ሰራተኛ ነው አይደለም ብር አለው ምና የሚለው አማራጭ ይመጣል። በልጅነትሽ የሚያገኘሽን ብታገቢ በቃ የልጅነትሽ ናት። ትዘሽ ነው ልክ ነው ሳቢስ ማለ ብዙ ፍሪደም ሲኖር ጥሩ አይደለም። ብር ያመጣል ችግር ያመጣል። ስንት አመቷ ነው ጓደኛሽ? አንድ እድሜ ነን በቃ እንድኛ ከሆናችሁ ለምን ነገ አልመጣም? እናንተ ጋር ለመማት አላችለም። ጎዳል ችግሬ ነው። ተጠቀሙብኝ። ስ አራኛ እንፈልገዋለን። አንጥልህም። ስንት ኪሎ ነሽ? ስልሳ ዘጠኝ በኢየሱስ ክርስቶስ። በዛ ዳሴ እሺ በዛ 67 ነው እኮ እንደምንም ልቀነስ። 67 ነው እኮ። ለንደ ሐሳብ የለባችሁም። እንዴት ነው የምትወፍሩት? ቆይ እንደዚህ ነው። አይ ቁመት ኖርማሊ ብታይኝ ቁመቴ ምንድነው? ውፍረቴ አያስታውቅም። እንዲሁ ዝም ብሎ ጋይ ነው። ቁመቴ ስንት ነው ስልሳ ስምንት ሜትር ከስልሳ ስምንት ብዙም ትልቅ አይደለሽም እኮ ከሰውነቴ አጥንቴ ነው የሚመዝነው ዝም ብሎ ነው ኪሎ እንጂ አንድ ፍሬ ቤተሰብ የለሽም አለኝ ሰው ቤተሰብ እያለው እንዴት እንዲወፍራል አረ ወፍረም አይደለውም እንደ ኪሎን ስለነገርኩ ብናእውነቱ ብታይም እንደዛ ትገምትም እግዚአብሔር ሀሳብ ካለብሽ ግን ስልሳ ዘጠኝ ኪሎ በጣም ብዙ ነው ወንድ ነው ኖርማል እኮ ነው ሰባ ምናምን ያልፍ ነው እንጂ ከባዱ። አይ ሰልሳ ዘጠኝ ማለት እኮ አንድ ኪሎ ነው። እንደውም እኔ እኮ ቀንሽ እኮ አንዴ ነገርኩህ፣ ሰባ ነበርኩ። ዋሸሽ ማለት እንዴት? እሺ እና እኔ ላይ ለምን ተቆታሽ? እንሳይ ከደስ ምን ነው ደስ

ሰውን እንፈልጋለን ጋብዙ ሚስቲ በማህበር ወይ የሆነ እንትን ላዘጋጅና ፌስቲቫል ግብ ውስጥ ፌስቲቫል ላዘጋጅና ግቡ። እንገባለን። የምር መግቢያ መቶ ብር ላረግ ነው። እንዲሁም መግቢያ መቶ ብር ነው። ሌትስት ሮብ የሆነ ቦታ የአሁኑ ሮብ ሳይሆን የበዓል ሳምንት ሮብ በቃ ፎሎ አድርግ ያለው መልስልኝ። ጓደኛ ቀን ሙሉ ቁጭ ብላ የምታየክ ደግሞ ትወደኛለች በጣም። እስቲ ያሳይ መልኳን እ የሚወደኝን ሰው እንዴት እንደምወድ ተጣጥባለች። አሁን ተጣጥባለች። ትጎዳለ በማታ ችግር የለም። ችግር ግን ቢሆን ወዳለ የሚወደኝ ሰው ወዳለ እያንዳንዱ ላይ ምን እነግርሃለሁ። ታመኝ አሁን ዛሬ ጠዋት ምን ነበረ? ራሴ ገብቼ ነው ነገ ቀን አልገባም። ስራ ያለኝ ሰው ነው እኮ። ዝም ብዬ በየቀኑ አታገኝ ጋር ቀን ቀን ዛሬም ገብቼ ነበረ ግን ቀን ቀን